የብሔር ብሔረሰቦች ቀን በየአመቱ ህዳር ወር ላይ በተለያየ ዝግጅቶች ይከበራል። የዘንድሮ ሀያኛው የብሔር ብሔረሰቦች ቀን ዞናዊ ማጠቃለያ ፕሮግራም በሚዛን አማን ከተማ በድምቀት ተከብሯል። በዚህ በዓል ላይ የተገኙት የቤንች ሸኮ ዞን ምክትል አስተዳዳሪና የከተማ ልማትና ኮንስትራክሽን መምሪያ ኃላፊው አቶ መስፍን መንገሻ እንደተናገሩት በሀገራችን ታሪክ ህብረብሔራዊ አንድነታችን የተረጋገጠበት ቀን በመሆኑ በዓሉ በየአመቱ እንዲከበር መደረጉ ነው የተናገሩትም። የበዓሉ መከበርም ሁሉም ብሔሮች እኩል የሚተናገዱበት እድል የፈጠረ መሆኑን ጠቁመዋል። ብዛነትን በማስተናገድ የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ህገ መንግስታዊ ዋስትና የተረጋገጠበት እለት በመሆኑ በየአመቱ እንዲከበር። የዘንድሮ በዓል ልዩ የሚያደርገው የታላቁ ህዳሴ ግድብ በተጠናቀቀ ማግስትና የባህር በር ጥያቄ እየጠየቀም ባለንበት እንዲሁም ሜጋ ፕሮጀክቶች እየተጀመሩ ባሉበት ወቅት መከበሩ ልዩ እንደሆነም ነው አቶ መስፈን የተናገሩትም። በዓሉን ልዩ የሚያደርገው ታላቁ የህዳሴ ግድብ መጠናቀቅ አይችሉም የሚለውን መቻላችንን ያሳይንበት ሲሆን የወደብ ጥያቄ እውን ለማድረግ እንዲሁም የተለያዩ መጋ ፕሮጀክቶችን ለመጀመር ሰንቀን የተነሳንበት ወቅት መሆኑ በዓሉን ልዩ ያደርገዋል። የቤንች ሸኮ ዞን ምክር ቤት ምክትል አፈ ጉባኤ አቶ ተካልኝ ሽፈራ በበኩላቸው የዘንድሮ የብሔር ብሔረሰቦች ቀን ከታች ከቀበሌ ጀምረው በየትምህርት ቤቱ በተለያዩ ዝግጅቶች ሲከበር መምጣቱን ጠቁመዋል። ከቀበሌና በትምህርት ቤት ደረጃ በተማሪዎች ጥያቄና መልስ ውድድር፣ በተለያዩ ኩነቶች እየተከበረ የመጣና በአራቱም ከተማ አስተዳደሮች እንዲሁም በስድስት ወረዳ ማዕከላት የተጠቃለለና እንዲሁም በዛሬ ዕለት በዞናችን የማጠቃለያ መድረክ እያከበርን እንገኛለን። በዓሉ ሁሉም ብሔረሰቦች እኩል የሚስተናገዱበት ህገ መንግስት የጸደቀበት ዕለት በመሆኑ በየአመቱ በተለያየ ድምቀት ይከበራልም ብለዋል። በዓሉን ስናከብር በታላቁ ህዳሴ ግድብ ላይ ያሳየውን አንድነት በማጠናከር አሁን የተጀመረው ብሔራዊ ጥቅማችን ለማስከበር በምናደርገው ትግል ውስጥም አንድነታችን ሊደገም ይገባልም ብለዋል። በዓሉ እንደ ደቡብ ምዕራብ ኢትዮጵያ ህዝቦች ክልል የክልሉ ብዙሀን ከተማ ውስጥ አንዷ በሆነችው በሚዛን አማን ከዳር 18 እስከ 19 ቀን ለሁለት ተከታታይ ቀናት እንደሚከበርም ተናግረዋል። ለዚሁም አስፈላጊ ዝግጅት እያደረጉ መሆኑ ጠቁመዋል። በአዱስና ከበር ሰው ተኮር የልማት ተግባራትን በማጠናከር ሊሆን እንደሚገባም ነው አቶ ተካልኝ የተናገሩትም። አድራጎት ስራን በአይነትና በገንዘብ በመስራት ሰው ተኮር ተግባርን በመፈጸም ዲሞክራሲያዊ መግባባትና ህብረብሔራዊ አንድነታችንን ይበልጥ እንድናጠናክር እየጠየኩኝ በባሉ የተሳተፉ ላይ የህብረሰብ ክፍሎችም ባሉ ሁሉም ብሔረሰቦች እኩል መብታቸው ያስከበሩበት የድል ቀናቸው እንደሆነ ይናገራሉ። ትናንት ትላንት በነበረው ማንነትን የመግለጽ በማይቻልበት ሁኔታ ላይ በነበረበት ሰዓት ላይ ያትስግድር በትግል ነው የተደረገ እና አገራችን ዛሬ ለዚህ ደረጃ ያበቃቸው በእንደዚህ አይነት በነጻነት ነው እና ነጻነቱን ለማጽናት ደግሞ የበኩላችንን እንወጣለን የሚል መልክትናለ ጉራማይሌ ውበት ይዘን ዛሬ እንዲህ ደምቀን እንድናምር እንድንታይ ያደረገን ትልቅ በዓላችን ስለሆነ በመከበሩ እጅግ በጣም ደስ ብሎኛል። ይሄ ብሔር ብሔረሰብ በአንድነት ነው ለብሔራዊ ጥቅሞ የሚቆመው። ትናንትና እንደ ሀገር የገነባውን የአባይ ግንባታን በማስታወስ ዛሬ ጋ ሰው በደስታ ሲገልጽ፣ ቀጣይም ደግሞ የብሔራዊ ጥቅማችንን በሚመለከት ጉዳይ ላይ በጋራ በአንድነት ለመቆም ይህን ብሔር ብሔረሰብ አብሮ ተከባብሮ ተቻችሎ አብሮ ተሳስቦ በጋራ በማክበር ላይ ያለው ነገር ዛሬ ላይ ያየን ያለነው ነገር በጣም ደስ የሚል። መንግስት እየጠየቀ ያለ የባህር በር ጥያቄ ምላሽ እስኪያገኝም ድረስም እነርሱም ከመንግስት ጎን እንደሚቆሙም ተናግረዋል። ላይ ያለው እኛ ምጽዋ ላይም ወደብ ነበርን፣ አሰብ ላይም ወደብ ነበርን፣ ስንጠቀም ነበርን። እኔ እዚያው ኑሪ አይቻለሁ። ስለዚህ እነዚህ ተመልሶ መምጣትም አለበት፣ ያስፈልጉናል። የዛን ጊዜ ነው አለዛ ክራይ የከፈልን በሶስተኛን ብናመጣ ኢኮኖሚያችን ለከፍተኛ ጫና ይፈጥራል። እና ይህም በጋራ አለም አቀፍ ሰዎችም የህግ ሰዎችም ህዝቡ መንግስትም ተባብረን ይህን ካደርግን ለእኛ እንኳን ባይደርስ ለቀጣይ ለትውልዱ የተሻለ ነገር በር ከፍተን እናልፍ ይሆናል። ለበረከት ተሰሚነት ያላት ሀገር ተደማጭነት ያላት ሀገር እንድትሆን መንግስትን ጎን ላይ ሆነን ለመስራት ቅድመ እውነቶች የጉዳዩ ባለቤት ነኝ በማንኛውም ደግፋል የሚል ሀሳብ አስተያየት አለኝ። ለደቡብ ሬዲዮና ቴሌቪዥን ድርጅት ጠናክረውም ዘገባ አብዮት በቀለ ነኝ ከሚዛን ቅርንጫፍ